ለገዛ ልጁ እንኳን አልራራለትም። እግዚአብሔር ተቀዳሚም ተከታይም የሌለው አንድያ ልጁን ለሕማም ለሞት እስከ መስጠት ደርሶ ዓለምን እንዲሁ የወደደው ለምንድን ነው? ስለ ፍቅሩ፣ ስለ ቸርነቱ እንዲሁ ሰውን ስለ መውደዱ እንጂ ሌላ ምንም ምን ምክንያት የለውም። ተወዳጆች ሆይ፣ ይህን ፍቅር መቼም ቢሆን መች አንርሳው። ይህን ፍቅር ዘወትር እናስበው። ይህን አስበንም ዝም አንበል፣ እንፈርም እንጂ። ለምን እናፍራለን ያላችሁኝ እንደሆነም እንዲህ ብዬ እመልስላችኋለሁ። እግዚአብሔር እኛን ከማፍቀሩ የተነሳ ተቀዳሚም ተከታይም የሌለው አንድያ ልጁን ሳይራራ ለሕማም ለሞት አሳልፎ ሰጥቶልን ሳለ እኛ ግን የገዛ ነፍሳችንን ለማሳደፍ ለማርከስ ገንዘባችንን ሁሉ እንሰጣለንና እርሱ የገዛ ልጁን ሰጥቶን ሳለ እኛ ግን ለርሱ ስንል እንዲያውም ለርሱ ስንል ሳይሆን ለራሳችን ስንል ጥቂቷን ነገር ለምሳሌ ፈቅረ ነዋይን እንኳን አንንቅምና ታዲያ ለዚህ ግብራችን ሊደረግልን የሚችል ይቅርታ እንደምን ያለ ይቅርታ ነው። ሊደረግልን የሚችል ቸርነት እንደምን ያለ ቸርነት ነው። አንድ ሰው እጅግ በተቸገርንበትና በሞት አፋፍ ላይ በሆንበት ሰዓት መጥቶ ቢታደገን ያን ሰው ከሰዎች ሁሉ ይልቅ እናከብረዋለን፣ ከወዳጆቻችን ሁሉ ይልቅ አብልጠን እንወደዋለን። ያለንን ሀብትና ንብረት ሁሉ ቢወስድ ራሱ ምንም ቅር አይለንም። ያለንን ነገር የኛ ሳይሆን የእርሱ ነው ብለን ለመናገር ምንም ምን አይከፋንም። ይህን ሁሉ አድርገን ስናበቃ እንኳን ለእርሱ የሚገባውን ያህል ውለታ እንዳልዋልንለት እንቆጥረዋለን። እጅግ የሚያሳዝነውም ለዚህ ሰው የምንሰጠውን ያህል ክብር እንኳን ለክርስቶስ አለመስጠታችን ነው። በልብ መታሰቡ፣ በቅዱሳት መጽሐፍት መዘከሩ፣ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ለእኛ የሰጠን ሕይወቱን ነው። ለእኛ ሲል በመልዕልተ መስቀል ላይ ተሰቅሎ ያፈሰሰልን ወርቀ ደሙን ነው ይህን ሲያደርግም ስለኛ መልካምነት አይደለም የወደደን ገና ጠላቶቹ ሳለን ነውና ነገር ግን ለዚህ አፍቃሪ አባት ያለንን ፍቅር ለመግለጽ ጥቂቷን ገንዘብ ለመስጠት እንኳን እንስገበገባለን እርሱ የሰጠንን ገንዘብ ስንሰጥ ራሳችንን ሳይሆን እርሱን የምንጠቅም ይመስል የሞተልንን አምላክ ራቁቱን ሆኖ እያየነው እንኳን አናዝንለትም። ተርቦ እየለመነን እንኳን ልባችን አይታወክም። እንግዲህ ለራሳችን እንደዚህ ንፉጋን ከሆንን ሊመጣ ካለው ቁጣ የሚያድነን ማን ነው? እስኪ በእውነት እንነጋገር አይደለም እንጂ የሚፈርድብን እግዚአብሔር ሳይሆን እኛ ራሳችን በራሳችን ላይ ፍትህን የምንፈርድ ብንሆን በገዛ ሕይወታችን ላይ የዘለዓለም ኩነኔን አንፈርድምን እርሱ የገዛ ነፍሱን ሰጥቶን ሳለ እኛ ግን ቁራሽ ዳቦ ቀዝቃዛ ውሃ ስላልሰጠ ነው አፍረን በገዛ ራሳችን ላይ የዘለ ዓለም ፍርድን አንፈርድምን? ስለ መጽዋት ብቻ የምንናገረውስ ለምንድን ነው? እንደው አንዲት ነፍስ ብቻ ሳትሆን እልፍ ወትእልፍት ነፍስ ቢኖረንና ለእርሱ ያለንን ፍቅር ለመግለጽ ብለን ይህን ሁሉ ብንሰጥ እንኳን ውለታውን መመለስ ይቻለናልን ይህን ብናደርግ እንኳን ለቸርነቱ ሁሉ ውለታ መመለስ አይቻለንም